አሰላሙ አሌይኩም ወረህመቱላይ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም። ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝና አነጋጋሪ የሆኑ ሦስት መረጃዎችን በተከታታይ ወደ እናንተ የማደርስና የማስደምጥ ይሆናል። በዚህም ጋር በተያያዘ የመጀመሪያው መረጃችን የኢትዮጵያ ብሔራዊ ባንክ በመላው ሀገሪቱ ላይ በሚገኙ ሁሉን ባንኮች በተመለከተ ጥብቅ ትዕዛዝ ስለማስተላለፉ አውቀናል። ሙሉ ዝርዝሩን የምታደምጡት ይሆናል። የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸምን አስመልክቶ በዛሬው ዕለት ከገንዘብ ሚኒስትሩ አቶ አህመድ ሺዴ ማብራሪያ ተሰጥቷል። ሙሉ ዝርዝሩ ወደ እናንተ እናደርሳለን። ሌላው ሰሞኑን የመድኃኒት ግዥን የሚከለክል ረቂቅ አዋጅ ወይንም ረቂቅ መመሪያን በተመለከተ የብዙዎች መነጋገሪያ ሆኗል። በመሆኑም የመድኃኒት እጥረትን ለመቅረፍ የሚያስችል መመሪያ ወደ ሥራ መግባቱን አውቀናል የምትሰሙት ይሆናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩያልን እያልን በቀጥታ ወደ መረጃው እናምራ። በቅርሚያም ሰሞኑን የመድኃኒት ግዥን የሚከለክል ረቂቅ መመሪያ የብዙዎች መነጋገሪያ ሆኗል። በመሆኑም የመድኃኒት እጥረትን ለመቅረፍ የሚያስችል መመሪያ ወደ ሥራ መግባቱ በዛሬው ዕለት ተሰምቷል። የመድኃኒትና የሕክምና መገልገያ የግዥ መመሪያ መጽደቁን ተከትሎ የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር መመሪያውን በዘርፉ ልዩነት ፈጣሪ ይሆናሉ ሲሉም ገልጸዋል። አዲሱ መመሪያ ከዚህ ቀደም በኅብረተሰቡ ዘንድ ይህ መድኃኒት የት ይገኛል፣ ይህ መድኃኒት የለም ተብሎ ሲጠየቅ የነበረ ጥያቄ ምላሽ የሚሰጥ ነው ሲሉም ተናግረዋል። በተለይ የካንሰርና መሰል ተፈላጊ ግን በቁጥር አነስተኛ ለሆኑ መድኃኒቶችን እጥረት ለመፍታት መመሪያው መፍትሄ አስቀምጧል ማለታቸውም ተገልጿል። እያንዳንዱ መድኃኒቶች ለ200 እና 300 ሰው ብቻ የሚገቡ አሉ። እነዚህ መድኃኒቶች ማቅረብ ለአቅራቢዎች አዋጭ ስላልሆነ በተደጋጋሚ ጨረታ ስናወጣ አቅራቢ አናገኝም ነበርም ብለዋል። በተለይ የካንሰር መድኃኒቶችን በተመለከተ በዚህ የተነሳ እጥረት ያጋጥማል። ይህንን ለመቅረፍ ሌሎች ሀገራት ተመሳሳይ ጥራቱን የጠበቀ መድኃኒት በተመጣጣኝ ዋጋ የሚገዙ ከሆነ ከእነርሱ ጋር በጋራ መግዛት የሚያስችለውን የጥምረት ግዥ ሥርዓትን መመሪያ ፈቅዷል ማለታቸው ተገልጿል። በዚህም ቲክፋህ ኢትዮጵያ በተለይ ከፍተኛ ፍላጎት በህብረተሰቡ ዘንድ ኖሮ በቁጥር አነስተኛ የሆኑ መድኃኒቶች ከዚህ ቀደም በኮንትሮባንድ ሲገቡ ነበር። ይህ መመሪያ ለዚህ ምን መፍትሄ ይዞ ይመጣል? ሲል ለዋና ዳይሬክተሩ ጥያቄ አቅርቧል። በምላሻቸውም ከዚህ ቀደም በአቅርቦት እጥረት ምክንያት በኮንትሮባንድ በገበያቸው ሲሸጥ የነበረ አሁን የግዥ ስርዓቱ ሲስተካከል እየቀነሰ ይሄዳል ሲሉ ምላሽ ሰጥተዋል። በዘርፉ የተሰማሩ አንድ አስተያየት ሰጪ ለቲክፋ ኢትዮጵያ መመሪያው በተባለው ልክ ተግባራዊ ቢደረግ የመድኃኒት አቅርቦቱ ላይ ለውጥ ያመጣል ሲሉም ገልጸዋል። በተጨማሪም በኮንትሮባንድ መድኃኒት ሲገባ የመድኃኒት ቀዝቃዛ ሰንሰለቱን ጠብቆ ለመምጣትም ዋስትና የለም። ስለሚቸገሩ ነው ህብረተሰቡ የሚጠቀመው በጥራትም በኩል ከፍተኛ ሚና ይጫወታል ብዬ አስባለሁ ማለታቸው ተገልጿል። ለምሳሌ አዲስ አበባ ላይ ያሉ ሆስፒታሎች በጋራ ተሰብስበው ቢጠየቁ ማቅረብ እንችላለን። የሚፈጸመው ግን በውል ነው። እኛ የምንሸጠውና ገበያ ላይ ያለው ዋጋ ልዩነት ከፍተኛ ነው። አዋጁ ይህንን ይፈቅዳል ሲሉ ነው የመለሱት። በተጨማሪም መመሪያው ይበልጥ የሀገር ውስጥ አምራቾችን ያበረታታል ያሉ ሲሆን የሚመረቱ መድኃኒት አምራቾች ማምረት እስካልቻሉ ድረስ ከሀገር ውጭ ተገዝተው ወደ ሀገር እንዳይገቡ ገደብ አስቀምጧልም ተብሏል። በአንጻሩ በአዲሱ መመሪያ መሠረት በዓለም አቀፍ ደረጃ የሚወጣ ጨረታ መፈጸም የሚያስችለው የገንዘብ ጣሪያ 3 ቢሊዮን እንዳይበልጥ ሲደረግ ለውስን ጨረታ ደግሞ 2 ቢሊዮን እንደሆነ ተደግጓል ሲል መናገራቸውን ከቲክቫህ ኢትዮጵያ ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ በመላው ሀገሪቱ ላይ በሚገኙ ሁሉም ባንኮች ላይ ጥብቅ ትዕዛዝ ማስተላለፉን አውቀናል። የባንኮች ድምር 6000 የፋይዳ መታወቂያ መመዝገቢያ ኪት በግዥ እንዲያስገቡ ይደረጋል ስለተባለው ስማቸው መግለጽ ያልፈለጉት አንድ ከፍተኛ የባንክ ኃላፊ ለቲክቫህ ኢትዮጵያ በሰጡት ቃል ይህ ስራ በሁሉም ባንኮች አማካኝነት በመላው ሀገሪቱ የሚከናወን ሲሆን፣ ለዚህ ስራ የሚያገለግሉ ማሽኖችና ቁሳቁሶች ግዥ እየተከናወነ ነውም ብለዋል። ሁሉም ባንኮች ለቁሳቁስ ግዥ 17 ሚሊዮን ዶላር ማዋጣታቸውንና በአሁን ጊዜ በሁለት ቢሊዮን ብር ወጪ የቁሳቁስ ግዥ መደረጉንም ኃላፊው ተናግረዋል። ብሔራዊ ባንክ የፋይዳ መታወቂያ መዝገባ በተወሰኑ አካላት ላይ ብቻ የሚከናወን ስላልሆነ ሁሉም ባንኮች ይህንን የፋይዳ መታወቂያ ምዝገባ እንዲጀምሩ አቅጣጫ ሰጥቷልም ብለዋል። ለዚህ ስራ በድምሩ 6000 የፋይዳ መታወቂያ መመዝገቢያ ኪት፣ የአሻራና ሌሎች መረጃዎች የመመዝገቢያ መሳሪያዎች በግዥ እንዲያስገቡ ይደረጋል። ኪቱን ብቻ ለማስገባት ካስመጪ ተቋም ጋር የ17 ሚሊዮን ዶላር ከ2 ቢሊዮን ብር በላይ ውል ተፈርሟል። አስመጪው ሁሉንም ኪት በሦስት ዙር እንዲያስገባ ተስማምተናል። አሁን የሁለት ሺህ ኪት ግዥ እየተከናወነ ነው። በጥቂት ወራት ውስጥ ሁሉም ስድስት ሺህ ኪት ተጠቃሎ ወደ ሀገር ውስጥ እንደሚገባ እንጠብቃለን ብለዋል። አሁን ላይ በአዲስ አበባ በርካታ የመንግስት አገልግሎቶች ያለ ፋይዳ መታወቂያ እንዳይሰጡ እየተደረገ ነው። በተመሳሳይ በክልሎችም ከሚቀጥሉት ዓመት ጀምሮ ይሄ አሰራር እንደሚጀምር እቅድ ተይዟልም ብለዋል። ትክፋ ኢትዮጵያ ከብሔራዊ መታወቂያ አገልግሎት ባገኘው መረጃ የፋይዳ ዲጂታል መታወቂያ አጠቃላይ ተመዝጋቢ ዜጎች ቁጥር አሁን ላይ 16 ሚሊዮን ተሻግሯል መባሉን አውቀናል። በመጨረሻም ካለፉት 30 ዓመታት ወዲህ ለመጀመሪያ ጊዜ በዚህ ዓመት መንግስት ከብሔራዊ ባንክ በቀጥታ ብድር አልወሰደም ሲል የገንዘብ ሚኒስትሩ አቶ አህመድ ሺዴ አስተያየት ሰጥተዋል። የተሟላ ማክሮ ኢኮኖሚ ማሻሻያ በተለያዩ አመላካቾች ኢኮኖሚያዊ ውጤታማ እድገት እያስመዘገበ ያለ መሆኑን የገንዘብ ሚኒስትሩ ገለጸ። አንድ ዓመት ሊሞላው የተቃረቡ ቀራት የቀረው ማሻሻያው መንግስት ተግባራዊ ሲያደርግ አስቀድሞ በቂ ዝግጅት አድርጎበት መሆኑን ነው ሚኒስትሩ የተናገሩት። የማሻሻያው ትግበራን በከፍተኛ ኃላፊነት እየተመራ መሆኑን የገለጹት ሚኒስትሩ ለዚህ አንዱ ማሻሻያ የገንዘብና የበጀት ፖሊሲ እየተራመደ ባለበት መንገድ ላይ ነውም ተብሏል። የገቢ አሰባሰቡን በማሳደግ ከልማት አጋሮች የሚገኘውን ሀብት አሟጦ በመጠቀም እንዲሁም የመንግሥት ውጭ አስተዳደርን የማሻሻል ሥራ ለዚህ ስኬት መገኘት ምክንያት መሆኑን ነው ያስረዱት። የኢትዮጵያ ኢኮኖሚ በዚህ ዓመት የታቀደው 74 በመቶ እድገት የሚያስመዘግብበት አፈጻጸም ላይ እንዳለም ነው ሚኒስትሩ ያረጋገጡት። በዚህ ዓመት ከውጭ ንግድ የተገኘው ገቢ በኢትዮጵያ ታሪክ ከፍተኛ መሆኑን የገንዘብ ሚኒስትሩ አቶ አህመድ ሽዴ ገልጿል። የታክስ ገቢም ካለፈው ዓመት ሁለት እጥፍ ያክል መሆኑን ነው ሚኒስትሩ ያነሱት። የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ